ሙተው ሲያልቆ ወደኛ መምጣቱ ደግሞ እንደማይቀር ይሄን ታሳቢ ማድረግ ያስፈልጋል። እኛም ያውማችን እንደሆን እያሰብን እያሰብን ማለት ነው። በእርግጥ እኔ አሁን ባለሁበት ደረጃ የኔ ታናናሾች፣ ህፃናት፣ ሴቶች እየታረዱ እየሞቱ ብሞት ምንም አይመስለኝም። እውነት ለመናገር ማለት ነው። ህሊናችን ቆስሎ ነው ያለው። ሀያ ሁለት ሲግናል ጋር ጥንቅቅ ብለው ያለቁ ቅንጡ አፓርትመንቶችን ዴማ ሆፕል ሴት በድጋሚ ለሽያጭ አውጥቷል። በታማኝነት እና በጊዜ በማስረከብ የሚታወቀው ሪልስቴታችን ተወዳጅ የሆኑትን ባለ ሁለት እና ባለ ሶስት መኝታ አፓርትመንቶች መጥተናል። አንድ ሺ ካሬ ላይ ያረፈው አፓርትመንታችን በፍሎር አራት ቤት እና ሶስት ሊፍቶች ያሉን ሲሆን የከርሰ ምድር ውሃ፣ ሰፊ ቴራስ፣ ደብል ባካፕ ጀነሬተር፣ ጂም እና ስፓ፣ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ፣ እንዲሁም ሰፊ የመኪና ማቆሚያ ቦታ አሟልተን እንጠብቆታለን። እነዚህን ያለቁ ቅንጡ አፓርትመንቶች የግሎ ማድረግ ይችላሉ የቀሩ ጥቂት ቤቶች ስለሆኑ ዲስካውንቱ ሳያበልጠው እታች በሚያገኙት ስልክ ይደውሉልን። ዘገየም ጥሩ ነው የሚል ሀሳብ አለኝ። ምክንያቱም መደበኛ፣ ሌሎች ጉባኤዎችን፣ አጠቃላይ የመንግስትን ተግባራት የምንገበግብባቸውን ጊዜዎች እያለፍን ይህን ችግር ፈትተን ወደ ተሻለ ነገር መድረስ አለብን ይመስለኛል። ምክንያቱም አገር ሰላም ካልሆነ፣ የዜጎች ደህንነት ካልተጠበቀ ይህ ምክር ቤት በህዝቡም ዘንድ ተቀባይነቱ በመጀመሪያው ዓመት እያነሰ እየመጣ ያለበትና ሌላ ትችት እየተሰጠበት ያለበት ሁኔታ ስላለ አሁን ይሄ ላይ እዚህ ላይ ጠንከር ያለ የውሳኔ ሀሳብ መቅረቡ ጥሩ ነው የሚል ሀሳብ አለኝ። እንግዲህ አጠቃላይ በዜጎቻችን በጋምቤላ፣ በወለጋ፣ በአፋር፣ በቤኒሻንጉል፣ በአማራ ክልል ያሉ እንግዲህ በኢትዮጵያውያን ዜጎቻችን በቃ ለሞት ያላረፉበት ጊዜ ነው ያለው። እነሱ ደግሞ ሙተው ሲያልቁ ወደኛ መምጣቱ ደግሞ እንደማይቀር ይሄን ታሳቢ ማድረግ ያስፈልጋል። እኛ የሚያውሟችን እንደሆን እያሰብን እያሰብን ማለት ነው። በእርግጥ እኔ አሁን ባለሁበት ደረጃ የኔ ታናናሾች፣ ህፃናት፣ ሴቶች እየታረዱ እየሞቱ ብሞት ምንም አይመስለኝም። እውነት ለመናገር ማለት ነው ህሊናችን ቆስሎ ነው ያለው። በዚህ ላይ ዛሬ ላይ ምክር ቤታችን የውሳኔ ሀሳቡን ይዞ ሲቀርብ በውሳኔ ሀሳቡ ላይ ከሚቋቋመው ኮሚቴም ተጨባጭ የሆነ ለውጥ በሚያመጣ መንገድ ነው መራመድ ያለብን። ምክንያቱም እንግዲህ ሸኔ ከአሁን በፊት ህወሓትን ያው በፊት ለፊት ስለመጣ እሱ ላይ ነበረ ርብርብ ስናደርግ የነበረው። ሸኔን ግን ኦሮሚያ ክልል ላይ ተደብቆ እንደ ትንንሽ ቋጠሮ እየተገለጸና ሸኔ ምንም አያመጣም እየተባለ አሁን ላይ አጎል ምሰን አሳድገ ነው መልሶ ለኛው ውጋት እንደሆነ ይታወቃል። ከዚህ ጋር ተያይዞ ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት። ከህፃናት፣ ከአዛውንት፣ ከሽማግሌ ብሔርን ዘርን መርጦ የሚገል ግን ምን ማለት ነው? በእርግጥ ስራው የሰይጣን የሰይጣን ስራ እንደሆነ የሚታወስበት ሁኔታ አለ። ስለዚህ ይህ አሁንም ባጭር ጊዜ ውሳኔ ተሰጥቶት ይሄን ኃይል ማጥፋት ካልቻል ለሀገራችን ትልቅ ስጋት ነው በቃ ከህወሓት በበለጠ ትልቅ ስጋት ነው። ስለዚህ ይሄ በደንብ መታየትና በቀረበ ውሳኔ ሀሳብ እንትን ማለት አለብን። ሌላው ከአመራር ተጠያቂነት ጋር እዛ ላይ የተቀመጠ ነገር አለ። የሱ ብልሽት ነው ዋናው የሚል ሀሳብ አለ። ምክንያቱም እዛ እዛ አካባቢ ያለ አመራር ብልሽትነት ካለ ሞቱ ይቀጥላል፣ መቀጠሉ አይቀርም። ስለዚህ እሱ ላይ ያለው ነገር በደንብ ተለይቶ መሆን አለበት ማነው? ነው የትኛው አካል ነው የሚለው ነገር በደንብ ታይቶ ውሳኔ ሊሰጥበት ይገባል። እውነት አሁን ሸኔን ያለበት ቦታ ጠፍቶ ነው ማጥፋት አልተቻለ ሆኖ ነው? በሳምንት እኮ አይተናል፣ ደብረ ብርሃን የደረሰ የህወሓት ኃይል እኮ ነው በሳምንት ጊዜ ውስጥ ወደ ነበረበት እንዲመለስ ያደረግነው። ይህን ኃይል እንዴት ማጥፋት አቃተን? ሸኔ እያልን እያባብልን እያጎለመስ ነው። አሁንም ልናስቀጥለው ነው ስለዚህ በደንብ መታየት ያለበት ነገር ያለ ይመስለኛል። ምናልባት እኔ አሁን አንዳንድ እንግዲህ ላይነኩ የሚችሉ አመራሮች ካሉ እኔ መንግስትም ማየት አለበት፣ በቃ መታየት አለበት። ህዝቡ እስኪያልቅ ነው እንደ ህዝቡ ሲያልቅ እኮ ወደ እኛ ይመጣል። እኛ እኮ አሁን እንዳለን መቁጠር ያለብን አይመስለኝም። በስጋት ውስጥ ያለን ሰዎች ነን። ስለዚህ በደንብ መታየት አለበት። በቃ ለህዝብ የማይሆን ነገር ህዝብ ላይ ጉዳት የሚያደርስ የሁሉ ህዝብ እያለቀ ቁጭ ብለን ሌላ ስራ ልንሰራ ሌላም ስራ ስለሌለም ማለት ነው። ስለዚህ ይህን በደንብ መታየት አለበት የሚሉን ትላለ ምክር ቤቱ ግን ጥሩ ነገር ያደረገ ስለሆነ ላመሰግነው እወዳለሁ። አመሰግናለሁ። እሺ፣ አመሰግናለሁ። በዚህ የተከበሩት አቶ ክርስቲያን አመሰግናለሁ። የተከበሩ አፈ ጉባኤ ሁላችሁም የምክር ቤት የተከበራችሁ ምክር ቤት አባላትም እንዲሁ አጠቃላይ የሽብር ቡድኑ በንጹሃን ላይ እየወሰደ ያለው ጭፍጨፋ በየትኛውም የሀገሪቱ አካባቢ ያሉ ወገኖቻችን ላይ የሚደርሱ ጭፍጨፋዎች የሁላችንም ሐዘን ነው በሚል እየተሰጡ ያሉ ኢትዮጵያዊነት ቀለም ያለው አስተያየት፣ አዘኔታ በጣም ነው ማመስገን የምፈልገው። ሁላችንም በወገኖቻችን ላይ የሚደረገው ጭፍጨፋ የሚያሳዝነን ቢሆንም ምናልባትም አንዳንድ የምክር ቤት አባላት የተቋጥሮ ቤተሰቦቻችንን ጭምር አተን ነው በመካከላችሁ ቁጭ ያለ ነው። ቤተሰቦቻችንን አተን መካከላችሁ ወንድሞቻችንን እህቶቻችንን አባት እናቶቻችንን አክስት አጎቶቻችንን አተን ከመካከላቸው የተተቀምጠን ለሀገር ክብር ለወገን ክብር ለህዝብ ክብር መንግስታዊ ባህሉ ወጉ እንዳይጓደል ብለን ስነ ስርዓቱን ጠብቀን ቁጭ ያልን መሆኑንም ታሳቢ እንድታደርጉ ፈልጋለሁ እ በቀረቡ ውሳኔ ሀሳቦች ላይ ጥሩ ነው። ምክር ቤት ከፍተኛ አመራሮች በባለፈው ተመሳይ ነገር ቢደረግ ያ ሁሉ ጫጫታ አይመጣም ነበር ብየ እወስዳለሁ። አሁንም እየተወሰደ ያለው በአስፈጻሚውም አካል በኩል በምክር ቤቱም በኩል የሚደርሱ እንደዚህ መግለጫዎች ጥሩ ናቸው። እነዚህ ግን በተግባር መታገዝ አለባቸው የሚል አስተያየት አለ። አሁን ከቀረበ የውሳኔ ሀሳቦች ውስጥ የመጀመሪያው የአንድ ቃ የህሊና ጸሎት የሚል አለ። እኔ የተሟላ አዘን የምንገልጽበት የተሟላ ፓኬጅ እንዲሆን እፈልጋለሁ። የአንድ ቃ ብቻ ሳይሆን ብሔራዊ የአዘን ቀን እንዲታወጅ እፈልጋለሁ። ስለዚህ የአንዴ ዴቃ ይህን ሊና ጸሎት የሚለው ብሔራዊ የሀዘን ቀን እርግጠኛ አይደለሁም እንግዲህ በዚህ ምክር ቤት የሥልጣን እርከን ውስጥ የሚወድቅ መሆን አለመሆኑን፣ ግን ደግሞ በሀገር ላይ የደረሰ ሀዘን ስለሆነ ከዚህ የበለጠ ህዝባዊ ጠቀሜታ ያለው አጀንዳም አለ ብዬ ስለማላምን የብሔራዊ ደህንነት አደጋ ስጋትን ሊያስከትል የሚችል በውጤት ደረጃ ጉዳይ ስለሆነ ይሄን ጉዳይ እንደ ኢትዮጵያ በጋራ ማዘን አለብን ብያምን አለው። የኢትዮጵያ ደስታ ብቻ ሳይሆን መከራዋንም በጋራ ካላዘን በኢትዮጵያ ማዕቀፍ ውስጥ በአብሮነት የሚኖር ዋስትናው ጥቅሙ በተርታ ዜጎች ዘንድ ሊስተዋል አይችልም። ስለዚህ ከዛ ከሚሰጠው ግዘፋዊ ጠቀሜታ አንጻር ተመዝኖ ብሔራዊ የሐዘን ቀን የሚታወጅበት የቀናቱም ተገደበው ለዚህ ያል ቀናት የሐዘን ቀናት ተሆኖ የሀገሪቱ ሰንደቅ ዓላማ በሚስዮኖችም በመርከቦችም ጭምር ዝቅ ብሎ የሚውለበለበት ቀን ቢደረግ የተሟላ እንዲሆን። እዚህ ያን ደቂቃ የህልና ጸሎታችንም በቀጥታ የቴሌቪዥን ስርጭትም እየተላለፈ ስላልሆነ ዜጎቻችን እኛን የመረጠው ህዝብም እያየው አይደለም። ስለዚህ በሃዘኔታ ውስጥ ቁጭ ብሎ መመካከር ይኖራል። በሃዘኔታ ውስጥ መጽናናት ይኖራል። ቁጣ ማውረድ ይኖራል። ግዜ ያጽና ግዜ ያጽናሽ መባባል ይኖራልና ሶስት ቀን አምስት ቀን ብቻ ይሄ የተከበረው ምክር ቤት በሚወስነው ነው ቢታወጅ፣ ቁጭ ብለን ለመመካከርም ቁጭ ብለን እግዚአብሔር ያጽና እግዚአብሔር ያጽናችሁ ለመባባልም ያመቸናል የሚል እምነት አለ። ስለ ሀገር ከዚህ ከገባንበት አዘቅት ለመውጣትም የመፍትሄ ሃሳቦችን ቁጭ ብለን ለማፍለቅም የጥሞና ጊዜ ያስፈልገናል እና ይህንን በደንብ እንዲታይ ይፈልጋለሁ። እኔ አንዳንድ ጉዳዮች ከጸጥታ ጉዳይ አንፃር ምናልባት አሁን አጣሪ ቡድን በተከበረው ምክር ቤት እንዲወከል መወሰኑ አንድ ውሳኔ ሃሳብ ሆኖ መምጣቱ ጥሩ ነው። ይሄ የተከበሩ አፈ ጉባኤም ቀደም ብለው እንደገለጹት ሁሉንም አይነት ብዝሃነቶች ያካተተ እንዲሆን እንፈልጋለን። እዚህ የተለያዩ የፖለቲካ ፓርቲዎች ወክለን የገባን የምክር ቤት አባላት አለን። ያንን ታሳቢ እንዲያደርግ እንፈልጋለን ሃይማኖቶችንም ታሳቢ እንዲያደርግ እንፈልጋለን። የሙያ ብዝሃነትም እንዲኖረው እንፈልጋለን። ጉዳዩ ግን ቀደም ሲል በቋሚ ኮሚቴ ብቻ የሚታይ ስላልሆነ ሆነ ሃይ ሌቭል የሆነ ጉዳይ እንደሆነ ተደርጎ እንዲወሰድ እፈልጋለሁ። ይህ እንደተጠበቀ ሆኖ ግን ይህ የምንሰይመው ኮሚቴ ወይም ቡድን በነፃነት አሁን ካለ የጸጥታ ስጋት አንጻር ሄዶ መሬት ላይ አንዳንድ ቦታዎች ላይ ስራዎችን ለመስራት እንደሚቸገር ደግሞ ታሳቢ ይደረጋል። ከዚህ አንጻር በባለፈውም የውጭ ጉዳይ ሚኒስቴር ሪፖርት ሲያቀርብ ያቀረብነው ሀሳብ ነበረ። ምንድን ነው ዓለም አቀፍ የሰብአዊ መብት ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም በእርግጥ በምክር ቤቱ ለሰብአዊ ለኢትዮጵያ ሰብአዊ መብቶች ኮሚሽን አሳይመንት የተሰጠ ቢሆንም በእንደዚህ አይነት ጊዜ አስቸጋሪ ወቅት የጸጥታ ሁኔታው እጅግ አስቸጋሪ በሚሆንበት ጊዜ መረጃዎችን በቶሎ የመሰብሰብ እድል አላቸው ከእኛ በተሻለ ምክንያቱም በሰው ልጆች ላይ የተሰሩ የጭካኔ እርምጃዎች እነዚህ መረጃዎች ከመሰባሰባቸው በፊት ማስረጃዎቹ እንዳይጠፉ በጊዜ መሰብሰብ ይኖርበታል የሚል አስተያየት አለ። እነዛን ደግሞ እዚህ በተከበረው ምክር ቤት የሚሰየሙ የአጣሪና መርማሪ ቡድን ከመድረሱ በፊት ሊጠፉ ስለሚችሉ ምናልባት የዓለም አቀፍ ተቋማት እገዛ የሚያስፈልግ ጉዳይ ካለ መረጃዎቹ እና ማስረጃዎቹ ከመጥፋታቸው በፊት ያንን ማግኘት የሚቻልበት ድጋፍ ማግኘት የሚቻልበት ሁኔታ ካለ አብሮ የውሳኔው አካል ሆኖ መቅረብ ቢችል የሚል አስተያየት መስጠት እፈልጋለሁ። በተረፈው ምናልባት በቁጥር በርከት ያለ የአማራ ተወላጅ የሆኑ ወገኖቻችን ተጨፍጭፈው ሊሆን ይችላል። ጭፍጨፋው ግን በውጤት ደረጃም በተግባርም ሁሉንም ብሔሮችን ያካተተ ነው። ከዚህም ከዛም በየቦታው ሁሉንም ኢትዮጵያ ያካተተ ነው። ጥቃቱ የሁላችንም ጥቃት ጨፍጨፋው የሁላችንም ጨፍጨፋ ነው ብለን በእምነት መቀበልና ይህንን ለአንዴና ለመጨረሻ ጊዜ ለማስቆም ተግባራዊ እርምጃ ውስጥ መግባት ይኖርብናል። አዘኔታችን ከልባችን ሊሆን ይገባል። በከንፈራችን ብቻ መጠን በቃል ብቻ ሸንግለን ማለፍ የለም ይበቃል። እኛ በቃ ካላል ነው ማን ነው በቃ የሚለው? ይህን ጉዳይ አሁን በቃ ካላል ነገ ለመጸጸት እንኳ ነገ እንደዚህ ሰብሰብ ብለን ሀዘን መግለጫ ለማውጣት እንኳ ጊዜ ላይ ኖረን ይችላል። እና ሁላችንም ለተግባራዊ እርምጃው በቅንነት አገርን ባስቀደመ መንገድ፣ ህዝብን ባስቀደመ መንገድ፣ ካሁን ሀዘኔታና ቁጭት ከፍ ባለ መንገድ የነገ አብሮነታችንን ታሳቢ አድርገን ቀና ውሳኔ እንድንወስን በዚሁ አጋጣሚ ከልቤ መማጸንም እፈልጋለሁ። አመሰግናለሁ። አመሰግናል። የተከበሩ ዶክተር አወቀ ሀያ ሁለት ሲግናል ጋር ጥንቅቅ ብለው ያለቁ ቅንጡ አፓርትመንቶችን ዴማ ሆፕ ሪል ስቴት በድጋሚ ለሽያጭ አውጥቷል። በታማኝነትና በጊዜ በማስረከብ የሚታወቀው ሪልስቴታችን ተወዳጅ የሆኑትን ባለ ሁለት እና ባለ ሶስት መኝታ አፓርትመንቶች መተናል። አንድ ሺ ካሬ ላይ ያረፈው አፓርትመንታችን በፍሎር አራት ቤትና ሶስት ሊፍቶች ያሉን ሲሆን የከርሰ ምድር ውሃ፣ ሰፊ ቴራስ፣ ደብል ባካፕ ጀኔሬተር፣ ጂም እና ስፓ፣ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ፣ እንዲሁም ሰፊ የመኪና ማቆሚያ ቦታ አሟልተን እንጠብቆታለን። እነዚህን ያለቁ ቅንጡ አፓርትመንቶች የግሎ ማድረግ ይችላሉ። የቀሩ ጥቂት ቤቶች ስለሆኑ ዲስካውንቱ ሳያበልጠው እታች በሚያገኙ ስልክ ይደውሉልን። አመሰግናለሁ። የተከበረው አፈ ጉባኤ አመራር በተፈጠረው ችግር በጥልቀት አይቶ የተሰማውን ሐዘን እና ጸጸት የውሳኔ ሀሳብ አደራይቶ ለምክር ቤቱ ያቀረበበት መንገድ እኔ እጅግ የሚያስመሰግን ነው። የውሳኔ ሀሳቡን እንም እጋራለሁ። ከዚህ ቀጥሎ ማነሳው ጉዳዮች አንደኛው በውሳኔ ሀሳብም እንደ እንደተቀመጠው የሞቱት የተጎዱት የተፈናቀሉት በዚህ ሀገር ላይ ዜጎች ናቸው ተብሎ የቀረበው ነገር ያስማማኛል። ሞትና መፈናቀል ባለፈው ጊዜያት ውስጥ ያልሞተ ብሔር የለም፣ ሁሉንም ነካክቷል። አማራም ሞቷል። ሮምም ሞቷል። ጋሞ ሞቷል። ደራሼ ሞቷል። ኮሬ ሞቷል። ሁሉም ኢትዮጵያውያን ሞቷል። ሐዘኑ በየቤቱ ገብቷል። ሁሉም ሐዘን ይሰማዋል። በሞቱ ዜጎች ሰሞኑ የተፈጠረው ነገር በተረጋጋሚ የተፈጠረ ከመሆኑ ጋር ተያይዘው እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም ኢትዮጵያ ውስጥ እዚህ ከተማ ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምእና ሁሉም ኢትዮጵያን ሞቷል። የጸጥታ ኃይሉ ባለፈው በቀረበለን ሪፖርት ዜጎችን ለመታደግ ሞቷል እና በዚህ ልክ አንደላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብ ጭምር እንደተቀመጠው የህግ ተጠያቂነት በዚች ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሐላ ፈጽሞ ከቀበለ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። እኔ በቅርብ የማውቀው የአማሮ የድራሽን ልዩ ወረዳ አስተዳዳሪ ሞቷል፣ በዚህ አይነት ችግር ውስጥ አስከሬኑም አራት አምስት ቀን ሳይነሳ የአማሮ ልዩ ወረዳ ድርጅት ጽህፈት ቤት ኃላፊ ህዝብን ለመታደግ ሞተዋል። አስክሬኑም እንደዛ ሌሎች አካባቢዎችም እንደዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞተዋል። ከነሱ ውጪ ያለው ኃይል ከነሱ ውጪ ያለው ኃይል እኛ ቀበለም መርተናል ወረዳም መርተናል በየአንዳንዱ አካባቢ የሚፈጠረው ነገር እናውቃለን ሰንስ እናደረጋለን ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው የቀበሌ አመራሩ የወረዳ አመራሩ የዞን አመራር የክልል አመራር የፈደራል አመራር እጅግ በጣም ያሳዝን ነው። ራሱን ቀደም ተነስተዋል ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጥሩባቸው መዋቅሮች የሚኖሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደተከበረው ምክር ቤት አባል እኔ ማስመር የሚፈልገው ይህንን ነው ከዛሬ ጀምሮ። አለበዚያ ቀድሞ የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዕዛዝ አልደረሰም በመባል ኦፕሬሽን ነው እኔ አንተን አያገባም በመባል የሚባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደ የጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክረው መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገርን መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠናክረው መቀጠል አለበት። ሰብአዊ እርዳታ የተባለውም ሰዎች ኢንተርቪውን ሲደረጉ እንሰማለንና አንዳንዱ አካባቢ የጤናም ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብለው መቆም አለባቸው። ክቡር አፈጉባኤ ብዙ ጊዜ ይችን ነገር ያነሳሉ እና አሁን የከፋ የፈተና ጊዜ ስለሆነ በዚህን ጊዜ የአመለካከት ልዩነት ምናምን ሳይባል ኢትዮጵያን ለማፍረስ የሚፈልጉ የውስጥና የውጭ ኃይል ያለ የሌለ አቅማቸውን ተጠቅመው የመጨረሻ ጥቃት በመሰንዘር ላይ ስላሉ ሰብሰብ ብለን መቆም አለብን። ምክር ቤቱም ዛሬ ላይ የታየው እጅግ በጣም ኢትዮጵያዊ ጨዋነት እኔ ኮርቻ አለሁ። ከምክር ቤት ውጭም ያሉ ኢትዮጵያን ሀገር ውስጥም ውጭም ያሉ ኢትዮጵያን ሰብሰብ ብለው መቆም አለባቸው፣ ሀገራችን መታደግ አለብኝ የሚል አስተያየት ለመስጠት ነው። አመሰግናለሁ። አመሰግናለሁ ፕሮፌሰር።